አሰላሙ አሌይኩም ወረህመቱላሂ ወበረከቱ። ዴ ሻናሌ ቤተሰቦች እንዴት ናችሁ? ሰላም ናቸው የነገሉ ሰላም ነው አልሐምዱሊላ። እናንተ እንዴት ናችሁ? አባይ እስኪ ዛሬ ደግሞ ለየት ያለ ግር እርጌሳሚሄድ ልዩ ሰርፕራይዝ ነው የማሳያችሁ። ቪዲዮን እስከ መጨረሻ ተከታተሉ። እንሻላ ቪዲዮንም ላይክ ሸር እያደረጋችሁ አበረታቱኝ። በጣም ዘግቷል። ደግሞ ይህን ሰሞን እኔም እርግጥ ሰርች ያላውቅም ማለት እንደዚህ እያዘገምኩ ነው እና የምሰራው ትንሽ እየቀነሰብኝ ነው። ላይክ ሸር ሰብስክራይብ እያደረጋችሁ አበረታቶኝ። እስኪ ወደ ወርጌሳ መሄድ ለአባቷ ቆንጆ ቆንጆ ልብስ ስንት እንደፈጀ እንደዚሁም በስንት እንደገዛሁት ያው ሁሉንም አንድ በአንድ ማስረዳችሁ ነው የሚሆነው ኢንሻላህ። ቪዲዮውን በሰብር እንድትከታተሉ ከወዲሁ ጠይቃችኋለሁ ማለት ነው። እስኪ ከምን ልጀምር? ከአባቷ ልብስ ልጀምር ወይስ ከልጅ እንግዲህ መሻላ ተበረከላ ተበረከለ። በጣም የሚያምሩ እስኪ፣ መጀመሪያ ትልቅ ነው የሚቀደመው ከትልቅ ላስቀድም ማለት ነው እና መቻላ ይህን ሱሪ እንደተለመደው ያው በፊትም ካሁን በፊት ገዝቸዋለሁ። መቻላ በጣም የሚያምር ነው እና መሻላ እንግዲህ ዋጋው ልንገራችሁ። እስኪ ዋጋውን ይሄ ሸሚዙን አራት መቶ ሀምሳ ብር፣ ሸሚዙን በጣም ቆንጆ ነው እንደምትመለከቱት በጣም የሚያምር ጥንክር ያለ ነው እኔ አባት የሚየለበስ እያየሁት ነው ማሻአላ ጥንካሬው ልነግራችሁ አልችልም። እና አራት ከሀምሳ ምናልባት እንደዚህ ከዛ ሱሪው አምስት መቶ ምናልባት ያልኳችሁ ከሱሪው እና ከሸሚዙ የሀምሳ ብር ወይም አራት ከሀምሳ ወይም አምስት መቶ ለውጥ ሊኖርብኝ ይችላል ግን ወረቀቱ አሁን ቪዲዮ ሊሰራ ስለ ነው እዚህ ያርጣሁት እንጂ አጠቃላይ ድምሩን ይዤዋለሁ። ይሄ እነዚህ ሸሚዞች ሁለቱ እነዚህ የአባቷ ልብሶች ምናምን ሆነው ሁለት ሺህ አንድ መቶ ብር ብቻ 160 ብር ብቻ ነው የፈጀብኝ ማለት ነው። እዚህ ላይ እኔ ስጠራ ብሳሳትም ድምሩን ይዤዋለሁ እና አራት ሀምሳ ሸሚዙ ይሄ ደግሞ ሱሪው አምስት መቶ ብር ማለት ነው። ከዛ በመቀጠል ይቺ ሸሚዝ በጣም ቆንጆ ናት፣ ማሻአላ ብቻዋን እራሱ ብትለበስ ሱሪው እና ይሄ ቢሆን በጣም የሚያምር። ሶስት መቶ ብር ነው የገዛኋት። ቆንጆ ናት ማሻአላ። ግን እኔ ይህንንም ጨምር ያለሁ፣ ምናልባት ይህንን የጨመርኩበት ምክንያት ይህ ሸሚዙ ሁለት ኳሊቲ ያለው በአንድ ላይ መልበስ ትንሽ ደበር ያደርጋልና፣ ያለ ኳሊቲ ይችን በውስጥ ለብሰው ከዛ ይችን እንዲደርቡ ብዬ ነው እንጂ እህታችን ያለችኝ ጓደኛ አይነት ያው አንድ ሸሚዝ እንደዚ ቲሸርት ነው ያለች። ግን ይህንን በራሴ ጨምር ያለሁ በራሴ ስላችሁ፣ በራሴ ሂሳብ ሳይሆን በራሴ አእምር ጨምር ያለሁ። ግን ችግር የለውም ስለማምንባት ነው ማለት ነው። ይህቺም ይህን ሁለት መቶ ሀምሳ ብር ጨመረችና የሚቀነስ ነገር የለም ብዬ ስላሰብኩ እና በሰውዬው ደግሞ በጣም ጠቃሚ ስለሆነ ብዬ ነው እና ይችን ሁለት መቶ ሀምሳ ብር ገዝቼላችሁ ቲሸርት በጣም ቆንጆ ናት። ከዛ በመቀጠል ይችን ቁምጣ በውስጥ ያስፈልጋል ብዬ ስላሰብኩ ነው። የውስጥ ሱሪ ናት የውስጥ ቁምጣ ናት። ይችን መቶ ብር ቆንጆ ናት። ማሻለ ለሱሪ በውስጥ በጣም አሪፍ ወሳኝ ስለሆነ ብዬ መቶ ብር ሰንብላይ ነበረ ማለት ነው። እያችሁ ማሻለ ጥንካሬው ምርጥ ነው። ማሻለ እና ይህንን ይመስላል ያበተ ልብስ። ያው ሪኮርዱ የሚረዝመው በማብራራት ዙሪያ ነው። እንግዲህ ሳይብራራ ደግሞ እናንተ አትረዱኝ። ከዛ ወደ ትልቁ ነገር ስመጣ ምንድ ነው ማሻ አላህ፣ የሚያምር ጋቢ። ይሄ ጋቢ የንትን የማግ ነው ማግ ይባላል። ማግ አሪፍ ነው። ሀባይ ለምን በየጊዜው ባጣባቸው በታጠበ ቁጥር እየጸዳ ነው የሚሄደው፣ እያማረ እያማረ እያማረ ነው የሚሄደው ማለት ነው። ይህንን ሁለት ሺ አምስት መቶ ብር ምን ምን የለለው ሁለት ሺ አምስት መቶ ብር ነው የገዛሁት። ማሻ አላህ በጣም የሚያምር ነው። ትልቅ ነው በጣም ይህ አሁን ቢዘራዘር በጣም ትልቅ ነው። አጣጥፊ የሆነው ማለት ነው። ቪዲዮውን እንሻላ ፍጥን ፍጥን አድርጌ ለማሳየት ሞክራለሁ። ከዛ ለልጇ በውስጥ እጅጌ ያለው ቀጥ ምራል እንግዲህ ስራት ሄድ ሄድ። ቡኒ ወይም ጥቁር ነበር የፈለግኩት አጥቼ ነው ቡኒ ወይም ጥቁር አጣሁ ማለት አለ። ግን ለትልልቅ ምናምን የሆነብኝ ማለት ነው። ይችን ደግሞ ሁለቱን እነዚህን አምስት መቶ ብር ሁለት ሀምሳ ሁለት ሀምሳ በነገራችን ላይ እነዚህ ኳሊቲዎች ናቸው የሚነጫጩት ምናምን አይደለም ችግር የሚል የሚቀንስ አለ ይቺ ሁለቷን አምስት መቶ ብር ያው እነዚህ አይቆሽሹም እኔም ላይ ለሌላ ግዝጅላት አለ ማለት ቆሻሻ ይችላሉ እነዚህ ከዚህ አባይቢ ሁለት ጁዝ ቁርአን የተሸፈነ ብላይ ነበር ሁለት ጁዝ አጣሁ ሶስት ጁዝ ነው ያገኘሁት ይህ ሶስት ጁዝ እየተሸፈነ ነው፣ እየችት ማሻላ እየተሸፈነ ነው። አራት መቶ ብር ነው የገዛሁት ሽፍን ያለ ነው። ለልጆቹ በጣም አሪፍ ነው። ይህን ነው ያገኘሁት። እኔ ሁለት ጁዝ ነበር የፈለኩት ግን የለም አሉ እና ይህን አራት መቶ ብር። ከዛ ቃይዳ እየተሸፈነ ቃይዳ ተኖራን እያ ልጆች ማለት ነው። ይህን ደግሞ ሁለት ነው የተባልኩት፣ አንድ ሁለት ሀምሳ ነው። ሁለቱን አምስት መቶ ብር እንግዲህ ምራን ከዛ ደብተር ለልጅቱ ያው በእርግጥ አትማርም፣ አልገባችም ገና። ግን ልጆች ሲገቡ ስታይ ያው ትንሽ እንትን ብላ ነበር እና ለዛ ነው ይርቀጥል። የለም ከዛ ዴፕተር ደግሞ ጨምሯል። ይሄን አንዱን ዴፕተር በስልሳ አምስት ብር ሂሳብ ሁለት ዴፕተር መቶ ሰላሳ ብር ነው ገዛሁት። እስክሪብቶ እና እርሳስ ሁለቱን እስክሪብቶ በሰላሳ ብር። በነገራችን ላይ አንድ ሀያ አምስት ብር እና ሰላሳ ብር የሚሸጥ እስክሪብቶ አለ። ግን ይሄ በቂዋ ነው፣ ለማላገጥ ነው። አስራ አምስት አስራ አምስት ሰላሳ ብር ከዛ እርሳ አሳስር ብር ተቀርጿል። ችግር የለውም ጉፋፊ። ከዛ ማሻወባ ቆንጆ ጽድት ያሉ ታይት ሶሪ ናቸው። እኔ አገልግሎታቸውን ስለማቃቸው ነው ለልጅ ስለማስጠቀማት። በጣም ቆንጆ ኳሊቲ ናቸው፣ ጥርት ያሉ ሶስት ሶስት መቶ ብር ስድስት መቶ ብር እነዚህም ሁለቱን ስድስት መቶ ብር እንሻላ። በጣም ቆንጆ ናቸው። ታያችሁ። ለስድስት አመሊ ማለት ነው ከበቂ በላይ ልክ ናቸው ማለት ነው። ከዛ በመቀጠል ምርጥ ጉፍታ። እነዚህ ጥልቅ የሚሉት ነጭ ምናምን እንዳይሆንበት ብዬ ነው። እነዚህ በጣም የሚያምሩ ውበት ያላቸው ናቸው። ትልቅ ናቸው። ትንንሾቹ አይደሉም። እነዚህም ሶስት ሶስት መቶ ሁለቱን ስድስት መቶ ብር ነው የገዛቸው ማለት ነው። አንዲቱ ሶስት መቶ ናት። በፊት 280 የነበሩ አሁን ደግሞ 300 አድርገዋቸዋል። ከዛ በመቀጠል ቢጃማ ናቸው ቆንጆ ማሻአላ ተባረክላ መጣቀ ያላቸው ልጆቹ በጣም ነው የሚወዳቸው። በነገራችን ላይ እነዚህን ልብሶች በዛ ላይ ደግሞ ማጣር መሰብሰብ ምናምን አይታሰብም። ካላስ በጣም አሪፍ ናቸው እና እነዚህን እቺን ሺ ሶስት አሉ የሚቀንሱ በነገራችን ላይ የሆነ ቶሎ ብሎ ልቅቅ የሚሉ ሲያነሷቸው ቅልልል ያሉ ምናምን አሉ። ዘጠኝ መቶ አንድ ሺ አንድ መቶ የሚሏቸው አሉ። እነዚህ ሺ ሶስትን ያገዛኋቸው ሁለቱን ሁለት ሺ ስድስት መቶ ብር በእነዚህ ብስክሪናዎቹ፣ በጣም አሪፍ ልብስ ናቸው ማለት ነው። ያኔ ግፍ ይችላል ልጆቹን ያቆሟቸዋል። እንዲህ አይነቶቹ ሽርክት ወይም ምጥር ወይም ስብስብ ባይለም ከዛ ደግሞ እዚህ መጨረሻው ጅልባ ማሻአላ ተባረከ ረህማን ለሌላ ክብር ለክችላት በጣም ነው ያማረው። ግን ትንሽ ሳይረዝም አይቀርም ሀባይ። ምክንያቱም አሁን እንግዲህ እኔ መርሳ ነኝ የሚሄደው ወደ ውርጌሳ ነው። ውርጌሳ ሄዶ ቢያጥር በጣም ከባድ ነው። ቢረዝም ግን እዛው ባሉበት ሰፈር ማስተካከል፣ አስቆርጦ ማስቀምቀም ይቻላል። ምንም ችግር የለውም። ይሄው ነው። ዝምዝማትም ከፈለጉ ሁን ጫፉ እንዲ ዝምዝማ ማዘምዘም ይቻላል አስቀንሶ ጎን ላይ ችግር የለውም። እጅጌ ላይ ምንም ችግር የማያመጣ ግን ቁመት እኔ ከሚያጥር ቢረዝም ይሻላል እያልኩ አንደኛ ልጆቹ ቶሎ ቶሎ ነው ማሻአላ የሚያድጉትና እያደጉ ይሆናቸዋል የአጭር ልብስ ጥሩ አይደለም። ሰፊ ነው ማሻአላ በጣም ነው የሚያምረው። ለሌላ ለክቻ ይቸዋለሁ። በጣም ያምራል። ለስፋንተላ በሰላም ልብሶት የሚያልቅ አድርገው ይህንን ስ እንግዲህ የዛሬው ሰርፍራይዝ

እና ይህን መስላ አላፍሽሩልኝ። አሰላሙ አሌይኩም ወረሀመቱላሂ ወበረካቱ። አበይ ቅድም የሂሳብ ስህተት እየጠረጠርኩት ሱሪ አራመቶ ሸሚዝ አምስት ከሀምሳ ነው የሚለው ሸሚዙ ባለጅጌው አምስት ከሀምሳ ነው። ሌላው ቲሸርት ሁለት ከሀምሳ ትክክል ነኝ። ቲሸርት ሶስት መቶ ትክክል ነኝ። እንደገና ታይቶቹ ብሎ 3280 ያደረገልኝ እዚህ ጋር ይሄ ሂሳብ ያው እኔ ድምሩ ጋር አልተሳሳትም። እናንተ መንገድ ላይ ነው የተሳሳትኩት። ይሄን ይዤ ስለሆነ የምደምረው እዚህ ይስተካከሉ አግባው ማለት ነው ማለት